ዘመንጫ ለማሸነፍ ያለውን አቅም በተመለከተ ከጥቂት ደቂቃዎች በፊት እየተናገረው ነው የሰማችሁት። በዝርዝር ሀሳቡን ወደ እናንተ የምናደርስ ይሆናል። በሌላ በኩል ብሩኖ ፈርናንዴዝ ማንቸስተር ዩናይትድን እውነት በጥር ላይ ሊለቅ ይችላል ወይ? ከማንቸስተር ዩናይትድ ወጥቶ የሳዑዲ ፕሮ ሊግን የመቀላቀሉን እድል በተመለከተ ራሱ ብሩኖ ፈርናንዴዝ ከሰዓታት በፊት ያጋራውን መረጃ እንነግራችኋለን። ደግሞም አሁንም ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ሊሸጥ ነው የተባለው ጉዳይ ምን አዲስ ነገር ተሰምቶበታል? የሚለውንም ወደ እናንተ እናደርሳለን። ሊቨርፑሎች ፍርሃት አልገባንም ስለማለታቸውም መረጃዎችን ይዘናል። ሰላም ጤና ይስጥልን፣ እንደምን አላችሁ? የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን፣ በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመ እናገናኛለን ታዲያ፣ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኮን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን፣ ከልብም እናመሰግናለን። ወደ መጀመሪያው መረጃችን ስንሄድ የምናገኘው ሊቨርፑልን ይሆናል። ሊቨርፑል እንግዲህ በዘንድሮ የውድድር ዓመት የፕሪምየር ሊጉን ዋንጫ እንዲያነሱ በከፍተኛ ደረጃ ከሚጠበቁ ክለቦች መካከል አንደኛው ነው። ታዲያ ሊቨርፑል ሌትሊ በተለይ ኢንተርናሽናል ብሬኩ እየተቃረበ እየተቃረበ ሲመጣ በክሪስታል ባላስ፣ በጋላታ ሰራይ እና በቼልሲ መደዳውን ሶስት ጊዜ ተሸነፈ። ሁለቱ የፕሪምየር ሊግ ጨዋታዎች፣ አንዱ ደግሞ የአውሮፓ ቻምፒዮንስ ሊግ ጨዋታ ነው። ስለዚህ ሊቨርፑል እንዲህ ያሉ ተከታታይ ሶስት ሽንፈቶችን ሲያስተናግድ አሰልጣኝ አንስሎት ከተቀጠሩበት ጊዜ ጀምሮ ለመጀመሪያ ጊዜ ነው። ለሰውየውም ኒው ቴስት ነው፣ አዲስ ጣዕም ነው ሆኖባቸው ስለማያውቁ፣ ስለዚህ እንዲህ ካለው ነገር እንዴት ይወጣል የሚለውን በማወቅ ረገድ ክፍተት ሊኖርባቸው ይችላል የሚል አስተያየትን የሚሰጡ ሰዎች አሉ። በጣም በጣም ብዙ ሰዎች ናቸው። ነገር ግን ይሄ የሊቨርፑል የውጤት መበላሸት የመጣበት ምክንያት ምንድን ነው? ሊቨርፑል ለምን እንደዚህ ሆነ የሚለውን ነገር ስንመለከት በጣም ብዙዎቻችን ልንስማማ የምንችለው ሊቨርፑል የአቲቲዩድ ችግር ኖሮ አይደለም። ተጫዋቾቹ ጋራ በቃ ተጫዋቾቹ ባለፈው የውድድር ዓመት ሻምፒዮን ነን፣ ስለዚህ ከዚህ በኋላ ማን ያቆመናል ብሎ በተጋጣሚዎቻቸው ላይ አነስ ያለ ግምት በመያዛቸው የተፈጠረ የውጤት መቀዝቀዝ ወይም የሜዳ ላይ እንቅስቃሴ መበላሸት አይደለም። ሊቨርፑል ጋር የአቲትዩድ ችግር የለም። እንደዚሁም ደግሞ የሊቨርፑል ተጫዋች ሜዳ ላይ ማድረግ የሚገባቸውን ነገር የማድረግ አቅምና ፍላጎትም አተዋል ብለን መውሰድ አንችልም። ነገር ግን ይሉና የሊቨርፑል ዋነኛው ምናልባትም መሰረታዊ የሚባለው ችግሩ ስትራክቸሩ ነው። አሰልጣኝ አርነ ስሎት የመረጠው ስትራክቸር ሊቨርፑልን አሁን በምናየው መንገድ እንድናየው ምክንያት ሆነ እንጂ ሊቨርፑል ጋር የፍላጎት ማጣት፣ የአመለካከት ችግር፣ ተጫዋቾቹ መካከል ያለ ጥሩ ያልሆነ ስሜት ወይም ሌላ ኤክስተርናል ፋክተርን በምክንያትነትና በሰበብነት ልንፈልግ አይገባም የሚል ነው። ስለዚህ አሰልጣኙ ይህንን ነገር አንድ ሪኮንሲደር በማድረግ እንዴት ነው ቡድኑ መዋቅሩ መሆን መቻል ያለበት፣ እንዴት ባዋቅረው የሜዳ ላይ እንቅስቃሴ የተሻለ ይሆናል፣ የተጫዋቾቹ አውትፑት የተሻለ ይሆናል የሚለውን ነገር መፈለግና ማግኘት አለባቸው ስለ ለቴክኒካል ኳሊቲ ስለ ኤክስፔንሲቭ ሪክሩትመንት ወይም ደግሞ በጣም በውድ ገንዘብ ስለተዋቀረው የሊቨርፑል ስብስብ ማንኛችን ምንም አይነት ጥርጥር የለንም። ምክንያቱም ልጆቹ በጣም ትልቅ ኳሊቲ ያላቸው ናቸው፣ በየነበሩበት ክለብ በሊቨርፑል ቤትም ደግሞ የቀድሞ እዛው የነባሩ ተጫዋቾችም በጣም ጥሩ የሚባል አቅም ያላቸው ናቸው። አቅም ስላላቸውም ነው ባለፈው የውድድር አመት የፕሪሚየር ሊጉን ዋንጫ ያሸነፉት። ስለዚህ ሊቨርፑል ቢውቲፉሊ አምሴምብልድ የሆነ ውብ በሆነ መንገድ የተደራጀ እና የተሰባሰበ ቡድን ነው የሚለውን ነገር እናነሳለን። ነገር ግን ደግሞ መረሳት የሌለበት ነገር ምንድን ነው ስንል አዳዲስ ተጫዋቾች በብዛት መጥተዋል። አንዳንዶቹ የመጫወቻ ቦታዎች ላይ ደግሞ የመጡ ተጫዋቾች በቁጥር በርከት ይላሉ። ስለዚህ እነዚህን ተጫዋቾች በቡድናቸው ውስጥ ለማካተት ሲሉ አሰልጣኝ አርነ ስሎት መከተል ያለባቸው መንገድ የተለየ ሆነና ያንን መንገድ መከተል ሲጀምሩ መረበሾች መጡ። መረበሾች መጡ ማለት አንዱ ሊመቸው ሲ ሲችል ሌላኛው ደግሞ ምቾት እያጣ ከአንዱ ጉብዝና ሲገኝ ከሌላኛው ደግሞ መሳሳት እየተከተለ መጣ ነው። ስለዚህ በሊቨርፑል ቤት ውስጥ ይሄንን ነገር በማድረግ ከፍተኛ የሆነ ለውጥን ማምጣት ይቻላል ነው። ሊቨርፑልን በተመለከተ ለምሳሌ በጣም በጣም በትልቁ የምናውቀው ኳሊቲ ምንድን ነው ያለ እንደሆነ ተጋጣሚዎቹን ሲያስጨንቅ ነው። ለምሳሌ የርገን ክሎፕ የሊቨርፑል አሰልጣኝ በነበሩበት ጊዜ ገገን ፕሬሲንግ የሚባለው ተጫዋቾቹ በጣም ከፍተኛ ፕሬስ የማድረግ አቅም ያላቸው አድራሾች ናቸው። በተለይ ደግሞ በጣም ሲያስፈልግ ከፍተኛ አቅም ከፍተኛ ጉልበት በማውጣት በጣም አግሬሲቭ በመሆን ፕሬስ የማድረግ ጉብዝና አላቸው ነው። ስለዚህ እዛ ላይ የፖሴሽንም ሲያስፈልግ እንደነዚህ ያሉ ነገሮች ላይ የሚታማ ቡድን አይደለም። አሁን ሊቨርፑል ቤት ያለው ነገር ምንድን ነው፣ ዲዛይኑ መጥፎ አይደለም ይላሉ። ለምሳሌ የቡድኑን ስትራክቸር ሲሰሩት ወይም ደግሞ ታክቲኩን ዲዛይን ሲያደርጉት እዛ ላይ ብዙ አቃቂር የምናወጣው ነገር የለም። ለምሳሌ ወረቀት ላይ ሊቨርፑል ማንቸስተር ዩናይትድና ከኢንተርናሽናል በኋላ የሚገጥመው በዛ ጨዋታ ላይ አርነ ስሎት የሚመርጧቸውን አስራ አንድ ተጫዋቾች ስንመለከት ዋው የሚያስብል ነገር እኮ አለ። ነገር ግን ፕራክቲካሊ ሜዳ ላይ ይሄ ቡድን ዋው ሲያስብለን የነበረ ወረቀት ላይ ፋንክሽናሊቲው ላይ ክፍተት አምጥቷል እንጂ በእያንዳንዱ መጫወቻ ቦታ ላይ ሊቨርፑል ከስብስብ አንጻር ወይም አሰልጣኙ ከሚከተሉት የጨዋታ ሀሳብ አንጻር ማንንም ቢሆን ጥሩ ስሜት የሚፈጠረው ነው ማንንም ቢሆን ደግሞ ሊያስፈራ የሚችል ነው ነገር ግን አሰልጣኙ በሚመርጡት መንገድ ቡድኑን ፕራክቲካሊ ኤፊሽንት ማድረግ ፕራክቲካሊ ውጤታማ ማድረግ ላይ ግን ፍራጃይሊቲ አጋጥመዋል ነው ስለዚህ ይሄ ነው የሊቨርፑል ዋነኛው ነገር አሁን አሰልጣኝ አርነ ስሎት ምን ያድርጉ ነው አሰልጣኝ አርንስሎት ማድረግ የሚጠበቅባቸው ነገር ምንድን ነው? የቀደመው የውድድር ዓመት ላይ የነበራቸውን ነገር ሙሉ በሙሉ ባያጡት አዳዲሶቹን ተጫዋቾች ስማርትሊ፣ ለምሳሌ ባለፈው የውድድር ዓመት ፕሪሚየር ሊጉን ዋንጫ ሲያሸንፉ አሰልጣኝ አርንስሎት ስለ ጉብዝናቸው ብቻ ሳይሆን ስማርት ትራንዚሽን አደረጉ በሚለው ነበር ሲደነቁ የነበረው። ስለዚህ እንዲህ ያለው ሀሳብ አቅም ያላቸው ሰው ስለሆኑ አዳዲሶቹን ከነባሮቹ ጋር በሚቀይጡበት መንገድ ላይ በድጋሚ ማሰብ ሊኖ ኖር ይችላል፣ ይገባል ነው። ምክንያቱም ውጤት መቅደም መቻል አለበት። የሊቨርፑልን ውጤታማነት ለማስቀጠል የበለጠውን ቦታ መስጠት መቻል አለባቸው ልምድ ያላቸው ብስለት ያላቸው ሊደር መሆን የሚችሉ ወይም የሊደር ኳሊቲያቸው በጣም በጣም በጣም ትልቅ የሆኑ ተጫዋቾች በውስጡ አሉት። ስለዚህ የሊቨርፑልን ማጥቃት ብቻ ሳይሆን የሊቨርፑልን የመከላከል አቅምም ወደ ተሻለ ደረጃ በማምጣት ሊቨርፑል ላይ ቀሏቸው ጎል የሚያስቆጥሩ ተጋጣሚዎች ከዚህ በኋላ እንዳይቀላቸው ማድረግ መቻል አለባቸው ነው። ከዛ ውጭ ግን ከነ ፍሎሪያን ቨርትዝ፣ ፍሪምፖንግ፣ ኬርኬዝ፣ አሌክሳንደር አይዛክ፣ ሁጎ የሚገኘውን ጥቅምም ከፍ ማድረግ ይገባል። እዛ ላይ በተለየ ሁኔታ መሰራት መቻል አለበት። አንዳንዴ ተጫዋቾች ከለመዱት ቦታ መውጣታቸው በሆነ ጨዋታ ላይ አሪፍ ሊያደርጋቸው ቢችልም በቡድን ውስጥ ግን ኮንሲስተንሲ እንዲጠፋ ሊያደርግ ይችላል። ለምሳሌ በቀኝ መስመር ተከላካይነት እስካሁን ድረስ አርንስሎት እነማንን እየተጠቀሙ ቆዩ? እዚህ ቦታ ላይ በጣም ተደጋጋሚ ለውጥ ማምጣት ነው የሚረዳው፣ ወይንስ ደግሞ ባመኑበት ተጫዋች ተደጋጋሚ የመሰለፍ እድል እየተሰጠው የበለጠ እየተሻሻለ የበለጠ እየተሻሻለ እንዲመጣ ማድረግ ነው የሚሻለው። ለምሳሌ ዶሚኒክ ሶቦስ ላይን ብንወስድ አሁን አውሮፓ እግር ኳስ ውስጥ ምርጥ ከሚባሉ ስምንት ቁጥር ቦታ ላይ ከሚጫወቱት ተጫዋቾች መካከል አንዱ ነው። በመቸገር ራይት ባክ አድርገው ተጠቅመውበት ያውቃሉ። ለምሳሌ በጣም ትልቅ በምንለው የአርሰናሉ ጨዋታ ላይ አሴ ራይት ባክ አገልግሏል። አይደለም ሶቦስ ላይ ሶቦስላይ ከዛም በኋላ በሁለት በሶስት ጨዋታዎች ላይ ራይት ባክ አድርገው ተጠቀሙት ይሄ ልጅ ራይት ባክ ሆኖ ነው የሚቀጥለው ወይስ ደግሞ በስምንት ቁጥር ቦታ ላይ ነው የሚጫወተው እዚህ ቦታ ላይ ለምንድ ነው ነብራድ ላይ እዚህ ቦታ ላይ ለምንድ ነው እንደነ ፍሪምፖንግ ያሉ ተጫዋቾች አሁን ለጊዜ ዋጋ ቢያስከፍሉም እዛው ላይ ስፔሻላይዝ ያደረጉ ተጫዋቾች ስለሆኑ እዛው ላይ መልፋት አይሻልም ወይ የሚል ጥያቄን ማንሳት የሚገባም ትክክልም የሚመስለኝ ራያን ግራቨንበርች እንደዚሁም ደግሞ አሌክሲስ ማካሊስተር ላይ የሚ ታየው የመሃል ክፍሉ መሳሳት ሙሉ ዘጠና ደቂቃ ላይ ባለፈው የወደድር ዓመት የምናይባቸውን በተለይ አሌክሲስ ማካሊስተር ላይ አቅም ጉልበት የባለፈው የወደድር ዓመት አይነት አለ ወይ ስንል እዚህም ላይ ጥያቄን የምናነሳ ይሆናል። ከመሐመድ ሳላህ ጋር በተያዘ ከዚህ በፊት በጣም በዝርዝር ያነሳናቸው ነገሮች አሉ እና ሊቨርፑል ቤት በጣም የሚያሰጉ ቁጥሮች አሉ። እነዚህ የሚያሰጉት ቁጥሮች መስተካከል መቻል አለባቸው ነው ስለዚህ ባለፉት ጨዋታዎች ላይ የተሸነፉባቸውን ማለት ነው። በጋላታሳራይም ይሁን በክሪስታል ፓላስ፣ ከዛም በኋላ በቼልሲ ሊቨርፑል ለረጅም ጊዜ ኳሶችን መጫወት ይችል ነበር። መቆጣጠር ችሎ ነበረ። ከኳስ ቁጥጥር ጋር በተያዘ ምንም አይነት ክፍተት አልነበረበትም በሶስቱም በተሸነፈባቸው ጨዋታዎች። ነገር ግን ደግሞ በሌሎቹ ቁጥሮች ደግሞ ስንመለከት ሊቨርፑል ቤት አደጋ እንዳለ፣ ይህንን አደጋ ለማስቀረት ተለየ የሚባል ስራ ካልተሰራ በስተቀር በጣም አስቸጋሪ ሊሆን እንደሚችል ነው። አንዳንዶቹ ጨዋታዎች ላይ ሰማንያ በመቶ የኳስ ብልጫ ኖሮት ያውቃል። ሊቨርፑል ግን እንደዚህ አይነት የኳስ ብልጫ ኖሮትም ደግሞ እየተሸነፈ ነው የሚገኘው። ይህንን ማስተካከል፣ ይህንን ማስቀረት ከአርንስሎት የሚጠበቅ ነው። ስለዚህ የሊቨርፑል ችግር ሊፈታ የሚችል ሊስተካከል የሚችል ዋናው ቀመሩን እስኪያገኙት ድረስ ነው እንጂ ቀመሩ ከተገኘ በኋላ ተጫዋቾቹ በዚህ በሚገኘው ቀመር የሚስማማቸው መጠን ላይ ከደረሱ ሊቨርፑልን የሚያቆመው የለም ብለው የሊቨርፑል ልሳኖች ይናገራሉ። ምክንያቱም ችግራችን ሌሎች ክለቦች ላይ የሚታየው አይነት ችግር አይደለም፣ የልጆቹ ኳሊቲ አይደለም። ቴክኒካሊም ታክቲካሊም በጣም ጥሩ ናቸው። ነገር ግን ደግሞ አሰልጣኙ ያዋጣል የሚሉት የጨዋታ አካሄድ ላይ ክፍተቶች ተፈጥረዋል። ይሄንን እስኪፈቱት ድረስ ሊቨርፑል ሊቸገር ይችላል። ከተፈታ በኋላ ግን ሊቨርፑል በእርግጠኝነት በዘንድሮ የውድድር ዓመት ብዙዎቻችን የምንጠብቅበትን የተሻለ ተፎካካሪነት ይዞ ልታዩት ትችላላችሁ፣ የሚል አስተያየትን ይሰጣሉ። ስለዚህ ነው የሊቨርፑል ሰዎች እርግጠኞች ናቸው። ኳሊቲው እጃችን ላይ ነው ያለው፣ ከኳሊቲው እንዴት ትልቅ ነገር እናውጣ የሚለውን ደግሞ በቅርቡ የማምጣት አቅም እንችላለን እንችላለን የሚል ስሜት አላቸው። የሊቨርፑል ልሳኔዎች ከዚህ አንጻር የሚናገሩት ነገር አለ። ምናልባት በሌላ ፕሮግራማችን ላይ የሊቨርፑል አስደንጋጭ ቁጥሮች የማህመድ ሳላህን ቁጥሮች እናነሳና የማህመድ ሳላ ወቅታዊ ብቃት ሊቨርፑልን ምን ያህል ሊያሰጋው ይገባል የሚሉትን ነገሮች ለማየት ደግሞ ጥረት እናደርጋለን። አሁን ወደ አርሰናል ጉዳይ እንሄድ። ቀደም ሲል መግቢያችን ላይ የሰማችሁት የፓትሪክ ቪየራን መልእክት ነው። ፓትሪክ ቪየራ ከጥቂት ደቂቃዎች በፊት ከጋዜጠኞች ጋር በነበረው ቆይታ ስለ አርሰናል አርሰናል በዘንድሮ የውድድር ዓመት ዋንጫ ለማሸነፍ ስላለው እድል እና ተያያዥ ጉዳዮች የተናገረበትን ቅንጭብ ድምፅ ነው የሰማችሁት። በዚህ ንግግሩ ላይ ፓትሪክ ቪየራ ያለው ነገር ምንድን ነው? አንድ በዘንድሮ የውድድር ዓመት ማለት አርቴታ እና አንድሪያ ቤርታ አርሰናልን ለማጠናከር በጣም በጣም ጥሩ ስራን ሰርተዋል ነው እና የአርሰናል ተጫዋቾችን ማስፈረም ያስፈረማቸው ተጫዋቾች ደግሞ በአርሰናል ላይ የፈጠሩት አቅምና የፈጠሩት ልዩነት በአርሰናል እንድተማመን በአርሰናል ላይ ጥሩ ስሜት እንዲኖረኝ አድርጎኛል ነው የሚለው። እንግሊዝ ፕሪሚየር ሊግ ይላል ቪየራ እንግሊዝ ፕሪሚየር ሊግ በጣም ጠንካራ ፉክክር የሚደረግበት ነው። በጣም ጥቂት ክለቦች ዋንጫውን የማንሳት እድል ሊኖራቸው ይችላል። ነገር ግን በእርግጠኝነት ዋንጫ የማንሳት እድል ካላቸው ጥቂት ክለቦች መካከል አንዱ አርሰናል እንደሆነ ልናገር እችላለሁ አለ። እና አሁን አርቴታ ወደ ቡድኑ እንዲመጡ ያደረጋቸው ተጫዋቾች በአርሰናል ቤት የለወጡት ለውጥ፣ ያመጡት ተጽዕኖ በጣም በጣም አሪፍ ስለሆነ በአርሰናል ላይ ተመክቼ እናገራለዋል። አርሰናል ዋንጫውን ሊያሸንፍ ይችላል በዘንድሮ የውድድር ዓመት የሚል አስተያየትን ሰጥተዋል፣ ከተወሰኑ ጊዜያቶች በፊት አሁን ቪየራ ያለው አስተያየት ይሰጥ ነበር ወይ ይነገር ነበር ወይ? ኢቭን የውድድር ዓመቱ እንደተጀመረ እኮ ከመጀመሩ በፊትም የሊቨርፑል ዋንጫ የማሸነፍ እድል ሰፊ እንደሆነ በጣም ብዙ ሰዎች ያምኑ ነበር። እንደተጀመረም ሊቨርፑል አምስት ጨዋታዎችን መደዳውን ስላሸነፈ አብዛኛው ሰው አላልኳችሁም ባይ ነበር ሊቨርፑል የፕሪሚየር ሊጉን ዋንጫ እንደሚያሸንፍ ከተናገረ በኋላ እንደ ማረጋገጫ እንድንወስድለት ፈልጎ ነበር በጣም ብዙ ሰው። ከዛም በኋላ ግን ሊቨርፑል እያቃተው አርሰናል ደግሞ እየበረታ እየበረታ ሲመጣና በደረጃ ሰንጠረዡ ላይ ቦታ ሲቀያየሩ ሰዎች ሊቨርፑል ላይ ያላቸውን መተማመን እየሸረሸሩ አርሰናል ላይ ያላቸውን መመካት እየጨመሩ እየጨመሩ መጥተዋል። አርሰናል በጣም ጥሩ የሚባል ስብስብ ያለው ቢሆንም አርቴታ ይሄንን ስብስብ ዳር ማድረስ አይችልም ብለው በድፍረት የሚናገሩም ሰዎች ደግሞ ነበሩ። አሁን ግን ይህንን እምነታቸውን ይዘው እንዳይቀጥሉ የአርሰናል የሜዳ ላይ እንቅስቃሴ፣ የአርሰናል ውጤት፣ የአርሰናል ክሊንሺት፣ የአርሰናል በጣም በብዙ አማራጭ ተጫዋቾች እየተጫወተ ወደ ሜዳ የሚገቡት በሙሉ ትላንት ያልገቡት ዛሬ ሲገቡ ምንም ክፍተት የለም። ዛሬ ያልገቡት ነገ ሲገቡ ምንም ክፍተት የለም። የሆኑ ተጫዋቾች ሲጎዱና የተጎዱትን ተጫዋቾች የሆነ ሰው ተክቷቸው ሲገባ አሁን ምንም ክፍተት የለም። ስለዚህ እንዲህ ያለውን ነገር ካየ በኋላ ነው ፓትሪክ ቪየራም ይህንን መመካት አለኝ የሚለው። ዘንድሮ አርሰናል ዋንጫውን ማሸነፍ ይችላል ብሎ ልቡን ሞልቶ አፉ ሞልቶ እየተናገረ የሚገኘው በልበ ሙሉነት ማለት ነው። ይሄ ግን የቪየራ ስሜት ብቻ ነው ወይ? የአርሰናል ተጠራጣሪዎች፣ የአርቴታ ተጠራጣሪዎች አሁን በአርሰናልና በአርቴታ ላይ ያለ ቸው ስሜት እየተሻሻለ እያደገ ወደ መተማመን እየመጣ አላስተዋላችሁም ወይ? እውነት ለመናገር ሌላ ስሜት ከሌለ በስተቀረ አርሰናል ሜዳ ላይ ከሚያሳየው ነገር አንፃር አርሰናል እስካሁን ድረስ ባደረጋቸው አስር ጨዋታዎች በሰባቱ ጎል ያልተቆጠረበት መሆኑንና ሶሊድ የሆነ የዲፌንሲቭ አቅም ያለው ቡድን መሆኑን ስንመለከት ከዛ በተጨማሪ ደግሞ ፐርሰናሊ ተጫዋቾች አንዳቸው እየወጡ ሌላቸው እየገቡ ምንም ክፍተት የማይፈጠር ተጎድቶበት የማይደነግጥ አርሰናል ራሱም አይደነግጥም ደጋፊዎቹም አይደነግጡም እገሌ ያለ ነው የሚሉት በቀላሉ ምክንያቱም ዘንድሮኮ አርሰናል ባለፈውም ስናነሳው እንደነበረው ሰባት ጨዋታዎች በፕሪሚየር ሊግ አድርጓል። በስድስቱ ቢያንስ ትልልቅ ጉዳቶች እያጋጠሟቸው ተጫዋቾቹ ከሜዳ ወጥተዋል። ከኒውካስል ዩናይትድ ጋር በተደረገ ጨዋታ ብቻ ነው እኮ ከአርሰናል ምንም ተጫዋች ሳይጎዳ የቀረው። ነገር ግን እንደዚህ ያለ የጉዳት መደራረብ እና መደጋገም እያጋጠመም ቢሆን አርሰናል ቤት ፍርሃት አልመጣም። አርሰናል ቤት ስለ ክፍተት የሚያወራ የለም። ኦዲጋርድ በጣም በተደጋጋሚ ተጎድተዋል። ቡካዮ ሳካ የሌለባቸው ጨዋታዎች ብዙ ነበሩ። እንደዚሁም ደግሞ ስለ ስለነ ቲምበር ልናወራ እንችላለን። ስለነ ቤን ዋይት ልናወራ እንችላለን። ስለ ብዙ ሰዎች ልንነጋገር እንችላለን። እነዚህ ተጫዋቾች ሳሊባ የለም እየተባለ ምንም ችግር የለም እያንዳንዱ ቦታ ላይ መጠናከር ያመጥ ቁጣው አስተማማኝ አቅም አድርገን ልንወስደው እንችላለን። ስለዚህ ይመስለኛል አሁን ፓትሪክ ቪየራ ብቅ ብሎ የአርሰናል ቡድን ጥንካሬ፣ የአርሰናል ስብስብ በተለይ አዳዲሶቹ ተጫዋቾች መምጣት በነባሩ ቡድን ላይ የፈጠሩትን አቅም ከግምት ውስጥ አስገብቶ ዘንድሮ ዋንጫውን ልናሸንፍ እንችላለን የሚል አስተያየትን በልበ ሙሉነት እየተናገረ ያለው የእውነት ለመናገር እናንተንስ የእስካሁኑ የአርሰናል ሂደት አንድ ነገር በእርግጠኝነት የምንናገረው ገና ነው ሲዝኑ ኤርሊ ነው። ነገር ግን ደግሞ የእስካሁኑ የውድድር ዓመቱ ሂደት ያሳየን ምልክት አለ፣ የሰጠን ፍንጭ አለ። ከዚህ ካየነው ፍንጭና ምልክት ተነስተን አርሰናል፣ እናንተንስ እያሳመናችሁ ነው ወይ የሚል ጥያቄን እንጠይቅና ሀሳቦቻችሁን በኮመንት ሴክሽኑ ላይ እንጠብቅ። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ሁለት ነገሮችን ነው ከዩናይትድ ጋር አያይዘን የምናነሳው። አንደኛው የብሩኖ ፈርናንዴዝን ጉዳይ ነው። ብሩኖ ፈርናንዴዝ የማንቸስተር ዩናይትዱ አምበል በክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ ማንቸስተር ዩናይትድን ለቆ ወደ ሳዑዲ ፕሮ ሊግ የመሄድ እድል ነበረው። ያኔ ለሱም በጣም ከፍተኛ የሆነ ጥቅም የሚያስገኝ ማንቸስተር ዩናይትድንም አንድ መቶ ሚሊዮን ፓውንድ የሚያስገኝለት የዝውውር ሀሳብ ነው ከሳዑዲ ፕሮ ሊግ ክለቦች ለብሩኖ ፈርናንዴዝ ዝውውር ይቀርብ የነበረው። በኋላ ብሩኖ ፈርናንዴዝ እድሉን ለማንቸስተር ዩናይትድ ሰጠ። እኔ ሄድ ካላችሁኝና በእኔ ሄድ ማንቸስተር ዩናይትድ ገንዘብ አግኝቶ የበለጠ የሚጠቀም ከሆነ ለመሄድ ዝግጁ ነኝ፣ አይ የለም ገንዘቡ ይቅርብን እንድትቆይ ይፈልጋለሁ የምትሉኝ ከሆነ እሱንም አክብሬ ለመቆየት ዝግጁ ነኝ የሚል ሀሳብ ሰጠ። በኋላ ብሩኖ ፈርናንዴዝ እና የተጫዋቹ ባለቤት በማንቸስተር ዩናይትድ እንዲቆይ እንዳደረጉት ደግሞ ቆይቶ ተናገረ። በውድድር ዓመቱ ከተጀመረ በኋላ ግን እንደገና ማንቸስተር ዩናይትድ የሚያመጣ ውጤት የብሩኖ ፈርናንዴዝ በስምንት ቁጥር ቦታ ላይ የተጫወተ የሚያሳየው ቀስቃሳ የሚባለው እንቅስቃሴ ማንቸስተር ዩናይትድ ያኔ ብሩኖ ፈርናንዴዝን ሸጦት በነበረ የሚል አይነት ስሜትን ደግሞ እንደገና ፈጥሯል። ይህንን ሁላችንም የምንሰማው የምናውቀው ሀቅ ነው። ታዲያ ከዚህኛው ጉዳይ ጎን ለጎን ብሩኖ ፈርናንዴዝ ያኔ በክረምት ማንቸስተር ዩናይትድን ለቆ ወደ ሳውዲ ሳይሄድ የቀረው በ2026 አሜሪካ፣ ሜክሲኮ እና ካናዳ በሚያዘጋጁት የዓለም ዋንጫ ላይ ለፖርቹጋል ብሔራዊ ቡድን የመጫወት እድሌን ያሳሳብኛል፣ ይቀንስብኛል በሚል የስጋት ስሜት እንደሆነም ደግሞ መነገር ጀመረ። አሁን ተጫዋቹ ከማንቸስተር ዩናይትድ ጋር አይደለም ያለው ለፖርቹጋል ብሔራዊ ቡድን እየተጫወተ ያለ ነው ያለው እና ለብሔራዊ ቡድን ግዳጅ ላይ እያለ ከጋዜጠኞች ጋር ሲገናኝ በእነዚህ ጉዳዮች ላይ ጋዜጠኞቹ ጠየቁት። የመጀመሪያው ጥያቄያቸው 2026 የዓለም ዋንጫ እንዳያልፍህ በመስጋት ነው ወይ ወደ ሳውዲ ሳትሄድ የቀረኸው የሚል ጥያቄን ሲያነሱለት፣ በጭራሽ ወደ ሳውዲ የሚደረገውን ጉዞ ያስቀረሁት ዓለም ዋንጫን አስቤ አይደለም። በጭራሽ ይሄ አይነት ስሜት በእኔ አእምሮ ውስጥ አልነበረም። በአእምሮ ውስጥ ቦታ አልነበረ ተጫራሽ ትዛ አለኝ። በቃ እኔ የፈለግኩት ከማንቸስተር ዩናይትድ ጋር መሆን ነው። የማንቸስተር ናይትድ ሆኜ ለመቀጠል ወሰንኩኝ። የማንቸስተር ዩናይትድ ሆኜ ቀጠልኩኝ እንጂ ስለ ዓለም ዋንጫው ፖርቹጋል ትቀንሰኝ ሆኖ ዓለም ዋንጫው ያልፈኝ ሆኖ የሚል አይነት ስሌት ውስጥ አልገባሁም። ዩናይትድን በፍቅር ነው ማገልገል ወስኜ የማንቸስተር ናይትድ ሆኜ የቀጠልኩት የሚል ሀሳብ ሰጠ እንጂ ከዓለም ዋንጫው ጋር የሚያገናኘው ከፖርቹጋል ብሔራዊ ቡድን ጋር የሚያስተሳስረው ምንም አይነት ነገር የለም አይደለም ውሳኔው ነው። ከዛ ጋዜጠኞቹ ቀጥል ላደረጉና ከአሁን በኋላ ወደ ሳዑዲ የመሄድ እድል ስቲል ኦፕን ነው ወይ ስቲል አሁንም ከግምት ውስጥ የምታስገባው የምታስብበት ነገር ነው ወይ ብለው ደግሞ እንደገና ጠየቁት። ይሄንን በሚጠይቁበት ሰዓት ላይ እኔ አሁን ኢንጆይ ማድረግ የምፈልገው አሁንን ነው። አሁን ለፖርቹጋል ብሔራዊ ቡድን አሁን ለማንቸስተር ዩናይትድ አሁን ለፖርቹጋል ብሔራዊ ቡድን እጫወታለሁ አልጫወትም ለማንቸስተር ዩናይትድ እጫወታለሁ አልጫወትም የሚለውን እንኳን እርግጠኛ አይደለሁም አሰልጣኙ የመጫወት እድል ስለመስጠቱና ስላለ ለመስጠቱ እንኳን አሻግሬ ጥር ሲመጣ እንኳን አሻግሬ የውድድር ዓመቱ ሲያበቃ የሚሆነውን ነገር ልናገር ይቅርና ስለ አሁን እንኳን እርግጠኛ አይደለሁም ብሎ ዛሬ ከሚደረገው ጨዋታ ጋር በተያዘ የመሰለፍ ያለመሰለፍ እድሉን የመጫወት ያለመጫወት እድሉን ሲጫወት ምን እንደሚሆን ምንም የሚያውቀው ነገር እንደሌለ ተናገረና በቃኔ ሞመንቱን ነው ኢንጆ የማድረገው ትጫዋት አለብባል እሱ እንጆ ያረጋለ አትጫዋት ባል እሱንም እንጆ ያረጋለው የሚለውን ነገር ነው እንጂ አሻግሬ ይሄ ድራመ ሲያበቃ እንዲያረጋለው የሚለውን የማስብ ሰው አይደለሁም። ግን አንድ ነገር በእርግጠኝነት ልንገራችሁ አለ አሁን እጅግ በጣም ደስተኛ ነኝ በማንቸስተር ዩናይትድ በመቆየቴ። ይሄ ደስተኝነት ባይኖር ኖሮ የምወስነው ውሳኔ የተለየ ይሆን ነበር። ያ ማለት ከማንቸስተር ዩናይትድ ወጥቼ ሄዳለሁ፣ ሳውዲ ገባለሁ፣ ምናምን አረጋለሁ። ግን በዩናይትድ በጣም ደስተኛ ስለሆንኩኝ ውሳኔ ከዩናይትድ ጋር መቀጠል ሆነ። አሁን ኢንጆይ ማድረግ የምፈልገው ህይወትን በማንቸስተር ዩናይትድ ቤት ነው። ሌላ የሚባለው የሚነገረው ነገር በሙሉ እኔን በምንም አይነት ሁኔታ አፌክት አያደርገኝም የሚል ማረጋገጫን ሰጥቷል። እንግዲህ ይሄ ንግግሩ አው ሄዳለውም የለውም አያልሄድምም የለውም ከማንችስተር ዩናይትድ ጋር ያለኝን ውል አጠናቀቃለሁ የሚልም ነገር የለውም። እንግዲህ ከዚህ ተነስተን የየራሳችንን መረዳት መውሰድ የሚቸግረን አይመስለኝም። ስቲል ኦፕን ይመስለኛል። ወደ ሳዑዲ የሚደረግ ጉዞ አሁንም ተመቻችቶ የሚመጣ ከሆነና በማንችስተር ዩናይትድም በኩል ብሩኖ ፈርናንዴዝን ለማዘዋወር ዝግጁነት ካለ ብሩኖ ፈርናንዴዝ ኖ የሚል አይመስለኝም አሁን ጋዜጠኞቹ ከጠየቁትና እሱ ከሰጠው መልስ በመረዳት ለእኔ የፈጠረብኝ ስሜት ነው። እናንተ ደግሞ በተለየ መንገድ ከተረዳችሁት ስሜቶቻችሁን ላኩና እንወቀው እንላለን። ወደ መጨረሻው መረጃችን ስንሄድ የማንችስተር ዩናይትድን የሽያጭ ጉዳይ ነው። መቼም ሰሞኑን ማንችስተር ዩናይትድ እንደገና ለሽያጭ ቀርበዋል። ማንችስተር ዩናይትድን ለመግዛት ፍላጎት ያላቸው ሰው ከሳዑዲ አረቢያ ተብሎ ተነገረ። የሳዑዲው ሰውዬ ሁለተኛ ሀሳብ በትዊተር ገጻቸው ላይ አስቀመጡ። ትላንትና ያልኳችሁ ነገር ነበረ። እኔ ማንቸስተር ዩናይትድን ለመግዛት ምንም አይነት ዝግጁነት የለኝም። የኔ ሀገር ኢንቨስተርም ማንቸስተር ዩናይትድን ለመግዛት እያደረገ ያለው ጥረት የለም። ግን ማንቸስተር ዩናይትድን ለመሸጥ እና ማንቸስተር ዩናይትድን ለመግዛት የሚደረግ ድርድር ግን አለ ብለው ተናገሩ። በኋላ እየቆየ እየቆየ ሲመጣ ደግሞ ማንቸስተር ዩናይትድን ለመግዛት ከግሌዘር ሰዎች ጋር እየተነጋገሩ ያሉት የዩናይትድ አረብ ኤምሬትስ ባለሀብቶች ናቸው የሚል መረጃ ወጣ። በነገራችን ላይ መጀመሪያ ትዊት ከተደረገ በኋላ ለማስተባበልና ቢቢሲ የሚያደረጉት ነገር፣ ከዛ በኋላም ደግሞ እንደዚሁ የማንቸስተር ዩናይትድ ሰዎች መሰረተ ቢስ ወሬ ነው ምናምን ማለታቸውን ተከትሎ ወሬው ሀሰት መስሎ ነበር። ለእኔ ግን ይሄ ወሬ ወይም ይሄ መረጃ የበለጠ አቅም እያገኘ የበለጠ የእውነት መሆኑ እየታየ እየታየ የመጣ ይመስለኛል። እስካሁን ድረስ በማንቸስተር ዩናይትድ በኩል ኦፊሽያሊ ይህንን የማስተባበል ስራ አልተሰራም ከማንቸስተር ዩናይትድ ሰዎች የተረዳ ነው እየተባለ ነው በሚዲያዎቹም እየተዘገበ ያለው እንጂ ማንቸስተር ዩናይትድ ሲነገር የቆየ ወይም ከማንቸስተር ዩናይትድ ሽያጭ ጋር በተያያዘ የተባለው ነገር በሙሉ ውሸት ነው፣ ማንቸስተር ዩናይትድን ለመሸጥ የሚደረግ ምንም አይነት ድርድር የለም ብሎ የማረጋገጥን ስራ አልሰራም ዩናይትድ። አሁንም የዩናይትድ አረብ ኤምሬትስ ባለሀብቶች ከግሌዘር ሰዎች ጋር እየተነጋገሩና የግሌዘር ሰዎች ማንቸስተር ዩናይትድን በአምስት ቢሊ ና ከዛ በላይ በሆነ ዋጋ የመሸጥ ፍላጎት እንዳላቸው አሁን ቁጥራቸው የጨመረ የመጣ ሚዲያዎች እየተናገሩት ነው የሚገኙት። ለምን አምስት ነጥብ ሁለት ቢሊየን እንዳሉ? ምክንያቱም ከዛ ላይ እኮ አሁን ወደ ሰላሳ በመቶ የሚሆነውን ድርሻ የራትክሊፍ ሰዎች ወስደዋል። ራትክሊፍ ወስደዋል፣ ኢኒዮሶች ማለት ነው። ከዛ በኋላ እንደገና አሁን ማን ዩናይትድን አምስት ወይም አምስት ነጥብ ሁለት ቢሊዮን ፓውንድ እንሸጣለን ከተባለ ከባለፈውም የበለጠ የሆነ መጣ አይደለው ወይ የሚል ስሜትን ሊፈጥር ይችላል። እነሱ የሚሉት ምንድን ነው፣ የማንቸስተር ዩናይትድን የአዲስ ስቴዲየም ዲዛይን አሰርተናል። አዲስ ስቴዲየም ለማሰራት ፕላኑ ምናምን በሙሉ ሁሉም ቫሊዩ አለው። ማንቸስተር ዩናይትድ በስቶ ገበያው ላይ ያለው ቫሊዩና ማንቸስተር ዩናይትድ የሚሸጥበት ቫሊዩ መካከል በጣም ከፍተኛ ልዩነት አለ። ይሄ ልዩነት የማንቸስተር ዩናይትድ ማርኬት አብሊቲ በጣም እያደገ እንደሚመጣ ስለሚታወቅ ነው ነው። እናም እነዚህ የዩናይትድ አረብ ኤምሬትስ ሰዎች ማንቸስተር ዩናይትድን ለመግዛት ያላቸው ፍላጎት በጣም ጠንካራ ነው። ከግሌዘር ሰዎችም ጋራ ይለያያሉ ተ ብሎ አይጠበቅም፣ ነው የሚባለው። እናም ማንቸስተር ዩናይትድ ይህንን የባለቤትነት ድርሻ ሙሉ በሙሉ ለዩናይትድ አረብ ኤሚሬትስ ባለሀብቶች አሳልፎ የሚሰጥ ከሆነ ግን በዩናይትድ ቤት ውስጥ እጅግ እጅግ በጣም በርካታ ለውጦች ይኖራሉ ተብሎ ይጠበቃል። ይሄ ማለት አሰልጣኝን በተመለከተ፣ ተጫዋቾችን በተመለከተ፣ ከስቴዲየም ጋር በተያዘ ማንቸስተር ዩናይትድ የሚመራበትን መንገድ ሪሼፕ ከማድረግ እንደገና መልሶ ከማደራጀት አንጻር በጣም በርካታ ለውጦች ሊኖሩ ይችላሉ ነው። ለዚህ ነው እስካሁን ድረስ በጣም በርካታ ሚዲያዎች ከባለቤትነት ለውጡ በኋላ በማንቸስተር ዩናይትድ ቤት ውስጥ ሊደረጉ የሚችሉ ለውጦች እያሉ በጣም በርካታ ጉዳዮችን እያነሱ ያለው እኔ በግል ማንቸስተር ዩናይትድ ሊሸጥ ነው የሚለውን የመጀመሪያ መረጃ በተጠራጠርኩበት መጠን ይሄኛውን መረጃ እየተጠራጠርኩት አይደለም። የዩናይትድ አረብ ኤምሬት ሰዎችና የግሌዘር ሰዎች ዩናይትድን ለመገበያየት እየተደራደሩ ነው የሚለውን ይበልጥ እያመንኩት ነው። በሆነና ማንቸስተር ዩናይትድ ከእንደነዚህ ያሉ ሰዎች በተገላገለ የሚል ስሜት ግን የበጣም ብዙ የእግር ኳስ ወዳጆች ስሜት ሆኖ አይቸዋለሁ። አብራችሁን ስለነበራችሁ እጅግ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ ሀሳቦችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኖት ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ይህንን ስላደረጋችሁም ከልብ ከልብ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።